ክቡር አፈ ጉባኤ ተገሰ ጫፎ፣ የፓርቲያችን ምክትል ፕሬዚዳንት ክቡር አቶ አደም ፋራህ፣ ክቡራን ሚኒስትሮች፣ በዚህ ስፍራ የተገኛችሁ እንግዶች፣ የጦር መኮንኖች፣ ለመላው የኢትዮጵያ ሕዝብ ታላቅ ብስራት የምንናገርበት ዕለት ስለሆነ እንኳን ደስ ያላችሁ እንኳን ደስ ያለን እናትፈልጋለን ሁላችሁም እንደምታውቁት ባለፉት ስድስት ዓመታት የፖለቲካል ሪቮሉሽን ወደ ፖለቲካል ኢቮሉሽን እንዲቀየር ገለባብጦ አፈራርሶ ንዶ ከመስራት ትናንት የነበረን ጠብቆ፣ ከትናንት ጠቃሚ ነገር ካለ ሌቨሬጅ አድርጎ ወደሚቀጥለው ምዕራፍ መዝለል ይቻላል። በሪፎርም ሀገራችን የሚገባትን ስፍራ ማስያዝ ስለሚቻል ሬቮሉሽን በተደጋጋሚ ዋጋ አስከፍሉናልና በሁሉም መስክ አፍርሰን ከምን ጀምር ያለን ጠቃሚ ነገር ይዘን የጎደለንም ሞልተን ልጆቻችን የተሻለች ኢትዮጵያን ማሸጋገር እንችላለን በሚል ህሳቤ በጣም በርካታ ስራዎች ሲሰሩ ቆይተዋል። ከነዚህ ስራዎች መካከል አንዱና ለትውልድ በእጅጉ አስፈላጊ የሆነው ዲጂታል ኢትዮጵያ ነው። ዲጂታል ኢትዮጵያ ስትራቴጂው ከመቀየሱ በፊት በርካታ ውይይቶች፣ በርካታ ንግግሮች፣ በርካታ ምክክሮች ይደረጉ ነበር። የኢትዮጵያን ኢኮኖሚ በግብርና በኢንዱስትሪ በማይኒንግ በቱሪዝም ማሳደግ የምንችለው ዲጂታል ኢትዮጵያን በትክክል ነድፈን ሴክተሮች ለይቶ ማገዝና በራሱ ማበብ ከቻለ ብቻ ነው። ያን ማድረግ ካልቻል የቢዝነስ ኢንቫይሮንመንቱ ለብዙ ኢንተርፕርነር የሚመች ስለማይሆን በምንፈልገው ልክ ብልጽግናን ማረጋገጥ አንችልም፣ የሚል እሳቤ ተይዞ በጣም ጠቃሚ የሆነ ስትራቴጂ ለ2025 ተነድፎ ነበር። ይህ ስትራቴጂ የቀረው አንድ ዓመት ብቻ ነው። በኢትዮጵያ የስትራቴጂ ነደፋ ባልተለመደ ሁኔታ የኢትዮጵያ ምሁራን ስትራቴጂውንና የተገበረውን ትግበራ በደንብ እንዲገመግሙት ከወዲሁ እየጋበዝኩ ባልተለመደ ሁኔታ ዶክተር በለጠ የሚመራው ተቋም ብዙ ተቋማት በማስተባበር በተሟላ ማዕቀፍ ዲጂታል ኢትዮጵያን ማሳካት ተችሏል። በሁሉም ረድፍ ማሳካት ተችሏል። ለዚህ ደግሞ ተቋሙንና ዶክተር በለጠን ማመስገን እፈልጋለሁ። ዲጂታል ኢትዮጵያ ይዞ ከተነሳቸው አንኳር አንኳር ጉዳዮች ጥቂቱን ለማንሳት አንደኛው ኢገቨርነንስ ነው። የመንግስት አገልግሎት ቨርቹዋሊ ቴክኖሎጂ የሚጠቀምና ለተገልጋዩ ለተደራሹ በአካል ሳይገኙ መገልገል እንዲችሉ ማስቻል። ባለፉት አምስት ዓመታት ሰባት መቶ የሚጠጉ የመንግስት ሰርቪሶች ኦቶሜት ተደርገዋል። በጣም በርካታ ስራ የሚጠበቅብን ቢሆንም ኢዝ ኦፍ ዱዊንግ ቢዝነስንና የቢዝነስ ኢንቫይሮንመንትን ወደ ቴክኖሎጂ ተደግፈን ለመስራት የተደረገው ጥረት በጣም በጣም የሚያበረታታ ነው። በትምህርት በጤና በግብርና በኢንዱስትሪ በሁሉም ዘርፍ ቴክኖሎጂ አሻራውን ማሳረፍ ችሏል። ይህ ደግሞ ለትውልድ በእጅጉ የሚያግዝ ነገር ነው። ሁለተኛው ዲጂታል ኢትዮጵያ የተነሳው ጉዳይ ኢነርጂ ነው። ታስታውሱ እንደሆነ የዛሬ አምስት ስድስት ዓመት አዲስ አበባን ጨምሮ ኢነርጂ ሬሽን ነበር። ያን ማስቀረት አለብን። በቂ ኢነርጂ ማምረት ካልቻል፣ ቴክኖሎጂ ዋና ኢንፑቱና ግባቱ ከዳታ ቀጥሎ ኢነርጂ ነው። ኢነርጂ ከሌለ ሊሰራ ስለሚያስቸግር የኢነርጂ ሬሽን ማስቀረት አለብን የሚል አንኳር ፖይንት በውስጡ ይዟል። በኢትዮጵያውያን ርብርብ፣ በመንግስት ቁርጠኝነት በጣም ትላልቅ ፕሮጀክቶች ህዳሴን ጨምሮ ማሳካት በመቻላችን ዛሬ ኢትዮጵያ ተደራሽ ከማድረግ አንጻር ተጨማሪ ስራ ቢያስፈልጋትም በጄኔሬሽን በጣም ከፍተኛ አቅም ካላቸው የአፍሪካ ሀገራት ትመደባለች። ለዚህም መላ የኢትዮጵያ ህዝብ ሊመሰገን የሚገባው ይመስለኛል። ሶስተኛው ኢኮሜርስ ነው። ኢኮሜርስ ዋናው ነገር በፖሊሲ በስትራቴጂ፣ በመንግስት እሳቤዎች ውስጥ ኢነብለርስ የሆኑትን ፋክተር መመለስ ነው። ብዙ የውጭ ኢንቨስተሮች ኢትዮጵያ መጥተው ለመስራት የእኛን ቡና ቨርቹዋል ለመሸጥ ቨርቹዋል ለመግዛት አስቻይ ነገር አልነበረም። ይሄን ለመቀየር በፖሊሲ በስትራቴጂ በጣም በርካታ ጉዳዮች ተመልሰዋል። ያን ተከትሎ የስቶክ ማርኬት ኢትዮጵያ ውስጥ ከብዙ ዓመታት በኋላ ዳግም እንዲተዋወቅና ስራ እንዲጀምር ተቋማት ተቋቁመው የስቶክ ማርኬት እንቅስቃሴው ዛሬ በቴሌኮም በይፋ የሚጀመር ይሆናል። ምን ማለት ነው? ስቶክ ማርኬት መጀመር ለኛ ፋይዳው ያለ እንደሆነ በጣም በርካታ ሰዎች ገንዘብ ያገኛሉ። በተለያየ መንገድ የሚያገኙትን ገንዘብ ሴቭ ከማድረግ አልፈው ከሚሰሩት የስራ መስክ ውጪ በሚያምኑት ኩባንያ ላይ ኢንቨስት ማድረግ የሚያስችል አውድ ኢትዮጵያ ውስጥ እምብዛም አልነበርም። ሰውየው በአረብ ሀገርም በአውሮፓ በአሜሪካ የሚኖር ቢሆን እዛ ታክሲ ቢነዳ እዛ ቢያስተምር እዛ ቢነግድ ኢትዮጵያ ውስጥ ባሉ ኩባንያዎች ገንዘቤን ኢንቨስት አድርጌ ትርፋማ መሆን እችላለሁ ብሎ ቢያስብ የሚያስችል አውድ ኢትዮጵያ ውስጥ አልነበረም። ይህ ደግሞ ለኢትዮጵያውያን በእጅጉ አስፈላጊ ነው። በአንድ በኩል ከብዙ አፍሪካ ሀገራት ወደ ኋላ የቀረንበት አንዱ ነገር ስቶክ ማርኬት ኢንትሮዲስ ማድረግ አለመቻላችን ነው። ሁለተኛዋ ትልቅ ፖፑሌሽን ያላት ሀገር ሆነን ስናበቃ፣ ታሪክ ጠገብ ሀገር ሆነን ስናበቃ ቢያንስ ከሀምሳ ዓመት በፊት እንደዚህ አይነት ልምምዶች በትንሽ ስኬልም ቢሆን ያሉባት ሀገር ሆነን ስናበቃ በነበረው እሳቤ ምክንያት ሁሉ ነገር ተዘጋግቶ ወጣቱ መፍጠር በኢትዮጵያ ማርኬት መሳተፍ ከኢትዮጵያ ማርኬት ተሻግሮ በሌሎች የአፍሪካ ማርኬቶች መሳተፍ የሚችልበት አውድ አልነበረም። ለምሳሌ ኢትዮ ቴሌኮም አንጋፋው ተቋም ነው። በአፍሪካ ሳፋሪኮም የትናንትና ተቋም ነው፣ ግን ሳፋሪኮም የብዙ ባለሀብቶች የብዙ ኢንተርፕሪነሮች የጋራ ኩባንያ ስለሆነ ኬንያ አልበቃውም፣ ኢትዮጵያ ውስጥ መጥቶ ኢንቨስት አድርጓል። እድሜ የጠገቡ ቴሌኮም ብዙዎች የማሳተፍ ልምምድ መፍጠር ባለመቻሉ ከኢትዮጵያ አልፎ ኬንያ ኢንቨስት ማድረግ አልቻለም። ይህንን ብሬክ ያደርጋል። ከእኛ ማርኬት ወጥተን ሌሎች ሀገራት ሄደን ከገበያው እንድንሻማ እንድንሰጥና እንድንቀበል አስቻይ ነገር ይፈጥራል ስቶክ ማርኬት። ይህ ዛሬ በይፋ መጀመሩ ለበጣም ለበርካታ ኢትዮጵያውያን ሲሳይ ደስታ የምስራች እንደሚሆን ተስፋ የላቀ ነው። ከዚሁ ጋር ተያይዞ ቨርችዋሊ የሚያጠቁን የባንክ ስርዓቶቻችን፣ ኢነርጂ ስርዓታችን፣ ቴሌኮም ስርዓታችን የሚያጠቁ አገራት እና ቡድኖች ስላሉ ሳይበር ሴኩሪቲን ማጠናከር አስፈላጊ በመሆኑ በኢንሳና በአርቲፊሻል ኢንተሊጀንስ ቨርቹአሊ ኢትዮጵያን ከጥቃት ለመከላከል ሲሰራ የነበረው አጠቃላይ ስራ ኢምፕሬሲቭ ከመሆኑን ባሻገር ዲጂታል ሲግኒቸር ለመጀመሪያ ጊዜ ኢትዮጵያ በራሳ ልጆች ሰርታ በሀገር ደረጃ ለመጠቀም የሚያስችል አቅም ፈጥራለች። ምን ማለት ነው? አንድ ሰው ከዚህ ኬንያ አንድ እቃ ሊገዛ ቢፈልግ በዲጂታል መንገድ የሚያደርገውን ሲግኒቸር ወይም ፊርማ ያኛው ሳይድ ማመን መቀበል የሚያስችለው ሲስተም ኢትዮጵያ ያልነበራት፣ ገዝታ የምትጠቀመው ለመጀመሪያ ጊዜ በዚህ ዓመት ነው። ኢንሳ ይህንን ኢምፖርታንት ኢንፍራስትራክቸር ለኢትዮጵያ ሕዝብ ያበረከተው ይሄ ብቻ ግን አይደለም። በአፍሪካ ውስጥ 17 ሀገራት እኛን ሳይጨምር 16 ሀገራት ስፔስ ላይ 60 ገደማ ሳተላይት ማምጠቅ ችለዋል። 16 ሀገራት 60 ገደማ ስፔስ ማምጠቅ ሲችሉ ኢትዮጵያ ባለፉት አምስት ዓመታት በዚህ ረድፍ ከአፍሪካውያን ወንድሞች ተርታ መመደብ አለብኝ ብላ ባትቀላቀል ኖሮ አልነበርንበትም። ባለፉት ሁለት ዓመታት ሁለት ሳተላይት ወደ ምህዋር ማምጠቅ በመቻላችን 17 ሀገራት ከሚባል ተርታ ውስጥ መመደብ ችለናል። በስፔስ ውድድር ውስጥ አፍሪካ ባጠቃላይ ኋላ የቀረችበት ዋናው ምክንያት እንደዚህ አይነት ቴክኖሎጂ ለኛ አይገባንም ብለን የመተው ልምምድ እንደ ኮንቲነንት ስለነበረን፣ አፍሪካ ምንም እንኳ 60 ሳተላይት ወደ ምህዋር የላከች አህጉር ብትሆንም በሚያስደንቁ ሁኔታ አስራ ሰባቱም ሀገራት ላውንች የሚያደርጉት ሌላ ከአህጉራችን ውጭ ወጥተው እንጂ በኮንቲኔንት ደረጃ ሳተላይት ላውንች ማድረግ የሚያስችል አቅም አልፈጠርንም። በዚህ ረገድ በጣም ኋላ ይቀርን አህጉር መሆን እጣ ክፍላችን ሆኗል ማለት ነው። በስፔስ የነበረው በኒውክሊየር ሳይንስ የነበረው በሌሎች ቴክኖሎጂዎች የነበረው ውድድር አፍሪካ ወደ ኋላ እንዳስቀረው አሁንም እንዳንቀን በሚል አርቲፊሻል ኢንተሊጀንስ ላይ ሰፋፊ ስራ መስራት ተጀምሯል። በእርግጠኝነት በአርቲፊሻል ኢንቴሊጀንስ ኢትዮጵያ በስፔስ ወደ ኋላ እንደቀረችው፣ በኒውክሊየር ሳይንስ ወደ ኋላ እንደቀረችው ወደ ኋላ እንደማትቀር በእርግጠኝነት መናገር ይቻላል። ከወዲሁ አርቲፊሻል ኢንቴሊጀንስ በጣም ብዙ ሴክተሮችን በሚነካ አግባብ ወጣቶችን አቅፎ ሰፋፊ ስራ እየሰራ ነው። በአፍሪካ ፈርቀዳጅ የሆነ ተቋም ነው። የራሱ ክሊር ፖሊሲ እና ስትራቴጂ ያለው ተቋሙ ተገንብቷል። ይህ ለልጆቻችን ትልቅ የምስራች እንደሚሆን ይታሰባል። በአጠቃላይ ዲጂታል ኢትዮጵያን በዚህ ረገድ በቅርበት ይዞ መምራትና ግራጁዋሊ ኢቮልቭ እያደረገ ኢትዮጵያ የሚገባትን የቢዝነስ አውድ መፍጠር ያስፈለገበት ዋናው ምክንያት በብዙ ምርምሮች እንደሚገለጠው እንደሚነገረው፣ አንድ ሕፃን ልጅ መዋለ ሕፃናት መሄድ ባይችል ኪነጋርደን ባይላክ እና ቤት ውስጥ ቢቆይ መዋለ ሕጻናት ሄደው ከተማሩ ልጆች ጋር እድሜው ከፍ ካለ በኋላ ቢገናኝ ለብዙ በሽታ የተጋለጠ ይሆናል። ልጅ በልጅነቱ ከልጆች ጋር ጉንፋን መቀያየሩ ለጊዜው ቢያመው እና ወላጅ ቢከፋውም፣ ግራጅዋሊ ግን ሰውነቱ በሽታ የመከላከል አቅም ዴቨሎፕ እንዲያደርግ ያግዘዋል። መዋለ ሕጻናት ያለዋለ ልጅ ከፍ እያለ ሲሄድ በብዙ በሽታ የሚጠቃ ይሆናል። ወይም አዲስ አበባ እንዳለው ልምምድ የሀብታም ልጅ መሆን በታጠረ ግቢ ውስጥ ወደ ውጭ የማይወጣ በታጠረ ግቢ ውስጥ የሚቆይ ከሆነ ከፍ ሲልና ሲወጣ ከሌላው ዓለም ተቀላቅሎ መኖር የሚቸገር ወይም ባዕድ ይሆናል። መቀላቀል ጠንካራ አንቲቦዲ እንድንገነባ ስለሚያግዝ፣ በቴክኖሎጂውም በዚሁ መልክ በጊዜ ከዓለም ተርታ ተቀላቅለን መስራት ካልቻል ዓለም ርቆ ጥሎን ሲሄድ እኛ ለመከተል እንቸገራለን። ከዚህ አንጻር በዲጂታል ኢትዮጵያ የተጀመሩ ጅማሮችና የተሰራው ስራ አጠቃላይ የተገኘው ውጤት ዛሬ ኢትዮ ቴሌኮም ለሚያበስረን መልካም ዜና መሰረት ጥሏል። የኢትዮጵያ ቴሌኮም 130 ዓመቱ ነው። የዛሬ 6 ዓመት ኢትዮ ቴሌኮም የመንግስት ለውጥ ሲደረግ 37 ሚሊዮን ሰብስክራይበርስ ነበሩት። 37 ሚሊዮን ሞባይል የሚጠቀሙ ሰዎች ነበሩት። ዛሬ ኢትዮ ቴሌኮም በአምስት አመት የሪፎርም ስራ 79 ሚሊዮን ሰዎች የሞባይል ሰብስክራይበርስ አሉት። በአምስት ዓመት 79 መድረስ ከቻል በሌላ አምስት ዓመት የት እንደምንደርስ መገመት እምብዛም አይከብድም። የዛሬ ሶስት ዓመት ሞባይል መኒ የሚባል ልምምድ ኢትዮጵያ ውስጥ አልነበረም። ባለፉት ሶስት ዓመታት በተሰራው ስራ ዛሬ 50 ሚሊዮን ኢትዮጵያውያን በሞባይል መኒ ገንዘብ ትራንዛክሽን እያካሄዱ ይነግዳሉ። 50 ሚሊዮን ኢትዮጵያውያን ማለት አፍሪካ ውስጥ ስንት ሀገር ነው? 50 ሚሊዮን እና ከዛ በላይ ያሉ። ብዙ አፍሪካ ሀገራት ያላቸውን ፖፕሌሽን መቶ ፐርሰንት የሚሆን የኛ ሞባይል መኒ በሦስት ዓመት ውስጥ ብቻ አቺቭ ማድረግ ችሏል። ይህም ያሳየው በሪፎርም አሁን በጀመርነው መንገድ ብቃት ያላቸው ሰዎች በግልጽ ስትራቴጂ ስራቸውን የሚሰሩ ከሆነ ለጊዜው የሚከብድ ቢመስልም ግራጅዋሊ ልጆቻችን የተሻለ ሀገር፣ የተሻለ ሀብት፣ የተሻለ ኢንቫይሮንመንት ያላት ሀገር መረከብ እንደሚችሉ በግልጽ የሚያሳይ ነው። ዛሬ ለ130 ዓመት የቆየው ኩባንያ ካለው አጠቃላይ ሀብት አስር ፐርሰንቱን ለኢትዮጵያውያን በይፋ የሚሸጥበት እለት ነው። አስር ፐርሰንት የኢትዮ ቴሌኮም ሼር የሚገዙ ኢትዮጵያውያን አንድ ማወቅ የሚገባቸው ነገር ኢትዮጵያ ውስጥ በግልም በመንግስትም እስካሁን ያሉ የውጭም የሀገር ውስጥ ኩባንያዎች በተናጠል ሳይሆን ብዙዎቹ ተደምረው ኢትዮ ቴሌኮምን አያክሉም። ኢትዮ ቴሌኮም በዚህ አመት 27 ቢሊዮን ብር ገቢ አስገብቷል። ለኢትዮጵያ 27 ቢሊዮን ብር ገቢ ያስገባ ኩባንያ ንግድ ባንክን ጨምሮ ኢትዮጵያ የላት ትልቁን ኩባንያ ነው፣ ለገበያ እያወጣ ያለ ነው። ለምንድን ነው ሰዎች ኮንፊደንስ ኖሯቸው ወደ ስቶክ ማርኬት እንዲቀላቀሉ ካለ ፍላጎት እንጂ 27 ሚሊዮን ብር በአመት ታክስ የሚከፍል ኩባንያ መንግስት ይዞ ቢቆይም ያዋጣዋል፣ አይጎዳም ነገር ግን፣ በዚህ ሰክሰስፉል ኩባንያ ስራ ካልጀመርን በቀር ስቶክ ማርኬት በምናስበው ልክ አይስፋፋም። ስቶክ ማርኬት በአንዳንድ ሀገራት የኮፊ ሾፖች፣ የጸጉር ቤት፣ የሴቶችና የሆኑ ጸጉር ቤቶች ሳይቀሩ ለስቶክ ማርኬት ይወጣሉ። ሀያ ሀምሳ መቶ ይደረግና ስቶክ ማርኬት ወጥተው ሰዎች አስርም መቶም ያላቸውን ገንዘብ ኢንቨስት እያደረጉ ይስፋፋል። እኛ ከቴሌኮም ብንጀምርም በርካታ ቁጥር ያለው ሆቴል የኮፊ ሾፕ ያላቸው ኩባንያዎች ስቶክ ማርኬት ይቀላቀሉ እና ብዙ ሀብት ሰብስበው ብዙ አሳትፈው የኢትዮጵያን የንግድ ስርዓት መልክ ይቀይራሉ የሚል ተስፋ አለን። ለምሳሌ ስካይላይት አሁን ወደ አስር ገደማ ሆቴሎች እየደረሰ ነው። አዲስ አበባ ላይ አለው፣ ጎርጎራ አለው አዋሽ ላይ ያለው ወንጪ ላይ ያለው አላላኬ ላይ ያለው ጨበራ ጩርጩር አለው። እየጨመረ ይሄዳል። በስካይላይት ስር 10 እና 15 ሆቴል ካለ ስካይላይት 10 እና 15 20% ሼሩን ቢሸጥ ብዙ ሰዎች ኦነርስ ስለሚሆኑ ተጨማሪ ገንዘብ ስለሚያገኝ አስር የሆነው ሆቴል አርባ ሀምሳ ማድረግ ይቻላል። ኢትዮጵያ ውስጥ ብቻ ሳይሆን ጅቡቲም ኬንያም መሄድ ይቻላል ማለት ነው። የኢትዮጵያውያን ሀብት ሰብስበን በሀገራችን መስራት ብቻ ሳይሆን አፍሪካ ላይ ያለን እድል መቀራመጥ መሻማት እንድንችል እንደዚህ አይነት የቢዝነስ ስርዓት በእጅጉ ያስፈልገናል። ገንዘባችን፣ እውቀታችን ሰብሰብ አድርገን መስራት ከቻል ከሀገራችን አልፈን ከፍ የማለት እድላችን እየሰፋ ይሆናል። በስፔስ በአርቲፊሻል ኢንቴሊጀንስ በቴሌኮሙኒኬሽን ሰርቪስ ኦቶሜት በማድረግ ኢነርጂ ኢናንስ በማድረግ በዲጂታል ኢትዮጵያ ያገኘነው እጅግ አመርቂ ውጤት ባለፉት አምስት ዓመታት የተገኘው ትልቁ የሪፎርም ውጤት አሁን በጀመርነው መንገድ ግን የዛሬ አምስት አመት መልኩን ቀይሮ ሌሎች ማርኬቶች ማየት አለብን፣ ሌሎች ኩባንያዎች መግዛት አለብን ወደሚባል ደረጃ እንደምናሸጋግረው ተስፋ አደርጋለሁ። ኢትዮ ቴሌኮም ባለፉት አምስት አመታት አስደናቂ ሪፎርም እና ውጤት አምጥቷል። ነገር ግን ኢትዮጵያውያን መቶ ሀያ ሚሊዮን ነን። መቶ ሀያ ሚሊዮኑም የሞባይል መኝ ተጠቃሚ መሆን አለበት ስልክ ተጠቃሚ መሆን አለበት። 79 ሚሊዮን ማለት ከምናስበው በጣም በጣም ትንሽ ስለሆነ አሁንም ሩጫ ያስፈልጋል። እርካታ የሚባል ነገር መፈጠር የለበትም። ብዙ ርቀት ይቀረናል። በአፍሪካ በስንዴ በቡና አሁን አሁን በአንዳንድ ምርቶች የተሻለ ውጤት ማምጣት ችለናል። በከተማ ኮሪደር፣ በገጠር ኮሪደር የተሻለ ውጤት ማሳየት ችለናል። እዚህ አካባቢ በጣም ብዙ ውዥንብሮች እንዳሉ አውቃለሁ፣ አዲስ አበባን በሚመለከት ሁሉ። ስራችን ሰው ተኮር ነው። ሰው እንዳይጎዳ ከፍተኛ ጥረት እናደርጋለን። ስራችን ግን አይቋረጥም። ገና እናፈርሳለን፣ ገና እንገነባለን። የሚቋረጥ ነገር መስሎት የሚያስብ ሰው ካለ ደጋግሞ ማሰብ ይኖርበታል። አዲስ አበባ አፍሪካ ላይ ካሉ ከተሞች ገና ነች። አሁን እንኳን ከዓለም ከአፍሪካ ገና ነች። ገና ሲጀመር የሚቆም ስራ መኖር የለበትም። ኮንሲስተንሲ በጣም ኢምፖርተንት ስለሆነ ቴሌኮም አርባናይዜሽን ላይ እንፈልገዋለን፣ ግብርና ላይ እንፈልገዋለን፣ ማይኒንግ ላይ እንፈልገዋለን፣ የንግድ ስርአታችን በማዘመን እንፈልገዋለን። ለዚህም 79 ሚሊዮን በቂ ስላልሆነ 10 ፐርሰንቱን ሽጦ ተጨማሪ ሀብት በማምጣት መላ ኢትዮጵያን መድረስ እንድችል ኢትዮጵያውያን በሽሚያ ይህንን ሼር እንድንገዛ አደራ እያልኩ ዛሬ በይፋ የሼር ሽያጩ መጀመሩን ሳበስር ምናልባት ኢትዮጵያውያን ከበረቱ አስሩ ሊያድግ እንደሚችልም ከወዲሁ ፍንጭ በመስጠት ነው። እጅግ አድርጌ ያመሰግናለሁ። እንኳን ደስ ያላችሁ። በቴሌኮም የጀመርነው በኢትዮጵያ አየር መንገድ በኢትዮጵያ አየር መንገድ የጀመርነው በሆቴሎች፣ በብዙ መስኮች እየተስፋፋ ወጣት ኢትዮጵያውያን እየተማሩ የሚነግዱ እየፈጠሩ የሚነግዱ የገንዘብ ቴስት የሚያውቁ ገንዘብ ያለው አባት ስላለ ብቻ ተደራርቦ አባት ላይ የሚቀመጡ ሳይሆኑ ገንዘብ ቴስት እያደረጉ የራሳቸውን ሕይወት የሚመሩ ወጣቶች መፍጠር እንድንችል ስቶክ ማርኬት በእጅጉ ያስፈልጋል። ዛሬውኑ በመግዛት የዚህ አዲስ ጉዞ አካል እንድትሆኑ ከወዲሁ በታላቅ ትሕትና አሳስባለሁ። እጅግ አድርጌ አመሰግናለሁ።